ጸሎታው በረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን በክርስቲያ ላለማለ። ኧረ ወደ ነፍሳችሁ ተመለሱ! ኧረ ወደ ራሳችሁ ተመለሱ! ኧረ የገሃነም ልጆች አትሆኑ ተመለሱ ወገኖች! አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? የአባታችን የጻድቁ የአቡነ ገሪማ የቅዱስ እስጢፋኖስ ረድኤትና በረከት በሁላችን ላይ ያሳድርብን። ዛሬ ይዤላችሁ የመጣሁት ደመ ሰማዕታትን ነው። እንግዲህ የዛሬው ፕሮግራማችን ደመ ሰማዕታት። የደመ ሰማዕታትን በረከት ማን ይውሰድ ማን ይውሰድ? ማን ነው ለዚህ ዝግጁ የሆነው? ምክንያቱም የነዚህ በረከት ብዙ ነው። በእውነት አባቶቻችን እናቶቻችን መስዋዕት እየከፈሉ ነው። እንግዲህ ደመ ሰማዕታት? በሚሰቡበት ዘመን ቤተ ክርስቲያን ትቃጠላለች፣ ምእመናን ይታረዳሉ፣ መነኮሳት ይታረዳሉ፣ ካህናት ይታረዳሉ። የደመ ሰማዕታት ዘመን እንደዚህ ነው። ግን ከመጽሐፍ ቅዱስ መረጃ ልነግራችሁ ነው የምፈልገው። አንድ ሶስት መረጃዎች እሰጣችኋለሁ ከመጽሐፍ ቅዱስ እነኝህን ሶስት መረጃዎች እንድትረዷቸው እንድታውቋቸው ፈልጋለሁ ባለፈው እንግዲህ ነግሬያችኋለሁ ጎርፉ አሁን አሁን ሰኔ ሁለት ነው ያስተላለፉት ጎርፉ በረዶ ጀምሯል ጀመረ ጎርፉ በረዶው ጀመረ ማለት አስተላልፌላችኋለሁ። አሁን ሰኔ። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ንስሐ መግባት መዘጋጀት አስፈላጊ ነው። ለዛሬ የምሰጣችሁ ጥቅስ በማቴዎስ ወንጌል ምዕራፍ 10 ቁጥር ሀያ ስምንት ያለውን እንድታነቡ እፈልጋለሁ። ገዳዮች፣ በተለይ ይህን ጥቅስ ብታነቡ በደንብ መልስ ይሰጣችኋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንዲላል፣ ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩም አትፍሩ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። እችን በደንብ ይዋል፣ በደንብ አስተውሏል። ስጋን የሚገሉትን አትፍሩ። ለምን? ነፍስ መግደል አይችሉም። ነፍስን ማጥፋት አይችሉም። ለዚህ ነው አባቶች ደስ እያላቸው ወደ ሞት የሚሄዱ። ለዚህ ነው ደመሰማዕታት ደስ እያላቸው ወደሚታረዱበት ቦታ እንደ ከብት የሚሄዱ። ለዚህ ነው መናነያኑ መነኮሳቱ ለሞት የተሰለፉ። እንግዲህ ባለፈው ጊዜ አስቀድሞ እግዚአብሔር በተናገረው መሰረት፣ አዎ ወደ ዝቋላ ገዳም የሚወስደው መንገድ እንዴት ድልድዩ እንደተሰበረ ከነገርኳችሁ በኋላ አራቱ አባቶች በነዚሁ ነፍሰ ገዳዮች ታርደው ተገለው የእነሱ እንባ ሳይደርቅ አሁን በዚሁ በሰኔ ወር ሰኔ 15 ሌሎች እንዲታረዱ፣ ሌሎች እንዲገደሉ፣ ሌሎች ይህንን ጽዋ እንዲጠጡ ተደርጓል። እነሱ እኮ ያውቁታል። እነሱ ያውቁታል። ግን ብንሞት ጥቅም እንጂ ጉዳት አይደርስብንም ብለው ነው የሞት ጽዋውን እየጠበቁ ያሉት። ልብ በሉ፣ የሞት ጽዋ እየጠበቁ ነገ ይመጣ ዛሬ ይመጣ በደስታ እየጠበቁ በየተራቸው እየተወሰዱ ይገኛሉ። ስለዚህ ስጋን የሚገሉትን አትፍሯቸው ይልቅስ የምትፈሩት ስጋን መግደል የሚችል ማፍረስ የሚችል ነፍስን ደግሞ ወደ ገሃነመ እሳት ማውረድ የሚችለውን እግዚአብሔርን ፍሩት። አያችሁ፣ እነዚህ ሰዎች የገደሉት ስጋ ነው፣ ሊያውም ራሳቸው በፈቃዳቸው የሞቱትን ሰዎች ማለት ነው። መነኮሰ ማለት ሞተ፣ ተለየ። ቅዱስ ጳውሎስ እንደነገረ እኔ በዓለም ዘንድ ምውት ነኝ፣ እኔም በዓለም ዘንድ ምውት ነኝ፣ ዓለምን በእኔ ዘንድ ምውት ናት። በራሳቸው የሞቱትን እንደ ማሳረፍ ይባላል፣ አረፉ። እነሱ በስጋቸው አረፉ በነፍሳቸው ደግሞ ተጠቀሙ። ስለዚህ የምትፈሩትን ላሳያችኋል፣ እምትፈሩትን ላሳያችሁ። ስጋን ከገደለ በኋላ ስጋን ካፈረሰ በኋላ ስጋ ወደ አፈር ከተመለሰ በኋላ ነፍስን ደግሞ እናንተ እርጉማን ወደ ዘላለም እሳት ሂዱ ብሎ ወደ ገሃነም የሚያገባውን እግዚአብሔርን ፈጣሪያችሁን ፍሩት፣ ስጋ ገዳዮችን ግን አትፍሩ፣ አትጨነቁ ብሎ ነገረ። እነዚህ ገዳዮች እነማን ናቸው? እነማን ናቸው? ምክንያቱስ ምንድን ነው ብለን ደግሞ ስንመለከት ይሄ እንደሚሆን አስቀድሞ እግዚአብሔር ነግሮናል። ይሄ እንደሚሆን ሁላችሁ ንስሐ ገብታችሁ ተዘጋጅታችሁ መጠበቅ ነው እንጂ ይሄ እንደሚሆን እነማን እንደሆኑ የሚገሉን ተጽፏል። እንዲህ የሚል የዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ አስራ ስድስት ቁጥር አንድ ጀምራችሁ አንብቡት። የዮሐንስ ወንጌል ምዕራፍ 16 የዮሐንስ ወንጌል ምዕራፍ 16 ላይ እንዲህ የሚል ቃል ተጽፏል። እንዳትሰናከሉ፣ በደንብ አዳምጡት። እንዳትሰናከሉ ይህንን ተናግሬያችኋለሁ። እንዳትሰናከሉ ይህንን ተናግሬያችኋለሁ ከምኩራባቸው ያወጧችኋል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከምኩራባቸው ያወጧችኋል ከዚህም በላይ አለ ከዚህም በላይ ልብ በሉ ከዚህም በላይ ደግሞ የሚገድሏችሁ ሁሉ ይሆናል የሚገሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ሰው እየገደለ ደም እያፈሰሰ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል። ሰው ገሎ ጽድቅ የለም። ሰው ገሎ አገልግሎት የለም። ሰው ገሎ እውነት የለም። እውነት የለም። የዘረኝነት፣ የጥላቻ፣ የጎሰኝነት፣ የአድመኝነት ስፍራ የለው፣ ስፍራ የለው። እንዲህ ይገርማል። ከዚህም በላይ ከዚህም በላይ ደግሞ የሚገሏችሁ ሁሉ አለ፣ የሚገሏችሁ ሁሉ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል። እነማን ናቸው ይህንን የሚያደርጉባችሁ አለ እነማን እንደሆኑ በደንብ ወቃቸው። ይህንን የሚያደርጉባችሁ አብንና እኔን ስላላወቁ ነው፣ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ታስቡ ዘንድ ይህንን ተናገርኳችሁ። ይገርማል። እስቲ አሁን አስቡ እንግዲህ እነኚህ ሰዎች እኮ አብንና ወልድን መንፈስ ቅዱስን አያውቁም። አብን ወልድን መንፈስ ቅዱስን አያውቁም። ስላላወቁ ደግሞ ይገሏችኋል፣ ያርዷችኋል፣ ደማችሁን ያፈሳሉ። አቤት የሚገርም ነገር! እናቶች፣ አባቶች፣ እህቶች፣ ወንድሞች ነፍስ እየገደሉ ሰው መምሰል እ ነፍስ እየገደሉ ሰው መምሰል በቃ እኮ ለነፍሰ ገዳይ ቦታ የለውም። እግዚአብሔር ቦታ የለውም ለነፍሰ ገዳዮች። እግዚአብሔር ቦታ የለውም። እንዴት አድርገን እንንገራችሁ? እንዴት አድርገን እናስረዳችሁ? ሶስተኛው ጥቅስ በደንብ እንድታነቡትና እንድታስተውሉ፣ ሶስተኛው ጥቅስ አንደኛ ቆሮንቶስ ምዕራፍ ስድስት ቁጥር ዘጠኝን እንድታነቡ ነው። አንደኛ ቆሮንቶስ ምዕራፍ ስድስት ምዕራፍ ስድስት ቁጥር ዘጠኝ እንዲህ ይላል። በደንብ አንብቡት። አመፀኞች የእግዚአብሔርን መንግሥት አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? አመፀኞች፣ ነፍሰ ገዳዮች፣ ወንበዴዎች የእግዚአብሔርን መንግስት እንደማይወርሱ አታውቁምን አትሳቱ አትሳቱ ሴሰኞች ቢሆኑ ወይም ጣዖት የሚያመልኩ ወይም አመንዝራሞች ወይም ቀራጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ከናንተ አንዳንዶች እንደነዚህ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችሁ ተቀድሳችሁ ጸድቃችኋል፣ ይላል። ተመልከቱ፣ እንግዲህ ንስሐ ያጸድቃል። ንስሐ መጸጸት ነው። ንስሐ ይመልሳል። አንዳንዶቻችሁ እዚህ ውስጥ ነበራችኋል። ጣዖት ታመልኩ ነበር፣ ታመነዝሩ ነበር፣ ከወንድ ጋር ዝሙት ትሰሩ ነበር። ግብረ ሰዶማውያን፣ ነጣቂዎች፣ ዘራፊዎች፣ ገዳዮች፣ ጣዖት አመላኪዎች ነበራችሁ። አሁን ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ተመልሳችሁ ተቀድሳችኋል፣ ጸድቃችኋል፣ ያበደልና ኃጢአት ቀርቶላችኋል ነው የሚለው ቅዱስ ጳውሎስ። ስለዚህ በዚህ በብርሃን ዘመን በመመለሻው ዘመን በመጽደቂያው ዘመን በይቅርታው ዘመን ሰዎች በየገዳማቱ በየቤተ ክርስቲያኑ እየሄዱ ሰው ማረድ፣ ዝቋላ ገዳም ይኸው እንግዲህ የጽድቁን የሰማዕትነቱን ደም እየጠጡ ነው ያለ። በአርሲ ስንት ካህናት ታርደዋል? ስንት ቤተክርስቲያን ተቃጥሏል? በተለያየ ቦታ ስንት ካህናት ታረዱ? ስንት ምዕመናን ተገደሉ? ስንት ቤተ ክርስቲያን ተቃጠለ? ስንት ቤተ ክርስቲያን ተዘጋ? እናቶች፣ አባቶች፣ እህቶች፣ ወንድሞች መዘጋጀት ያስፈልጋል። ለዚህ ብቁ ሆኖ መገኘት ያስፈልጋል። ለዚህ ዝግጅት ያስፈልጋል። እኛ አንፈራም፣ አንጨነቅም። የሚጨነቅ ይጨነቅበት። ለምን ነፍሰ ገዳይ የእግዚአብሔር መንግስት አይወርስ? አመፀኛ የእግዚአብሔር መንግስት አይወርስም። ለዘላለም በገሃነም ይቀጣል። እኛ አረፍ እኛ አረፍ እናቶች አባቶች እህቶች ወንድሞች ማን ነው የተዘጋጀ የነዚህን የደመ ሰማዕታት በረከት ለመቀበል የተዘጋጀ ማን ነው ማን ነው አዎ ምናልባት የኃጢአት ደሞዝ እንዳይሆን ዝግጅት ያስፈልጋል። አዎ የኃጢአት ደሞዝ ከባድ ነው። አንድ ጥቅስ ልጨምርላችሁ። ራዕየ ዮሐንስ ምዕራፍ ስድስት ቁጥር አስርን ተመልከቱ በሰማይ ድምፃቸው እንዴት እንደሚሰማ እዚህ አረድ ናቸው፣ እዚህ የገደል ናቸው፣ እዚህ የጣል ናቸው። እንዳልሞቱ እንዳልሞቱ እንዲህ ይነግረናል ቅዱስ ዮሐንስ ው ራዕይ ዮሐንስ ስድስት ቁጥር አስር ላይ እንዲህ ይላል፣ በታላቅ ድምፅ እየጮሁ ይላል፣ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችን ደማችንስ በምድር ላይ በሚኖሩ ላይ እስከ መቼ አትበቀልም? እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። የገደላችኋቸው እንዳይመስላችሁ፣ ያረዳችኋቸው እንዳይመስላችሁ፣ የጠፉ እንዳይመስላችሁ። ይሄው አሉ፣ ይሄው አሉ። ልድገምላችሁ፣ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ፣ እስከ መቼ ለሚታረዱ ታያችሁ፣ ሲጸልዩ እስከ መቼ ድረስ አትፈርድም ደማችንስ በምድር ላይ በሚኖሩ ላይ እስከ መቼ አትበቀልም የእግዚአብሔርን ትዕግሥት እየተናገሩ ነው እስከ መቼ አትበቀልም ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይሄ ነው የጽድቁ መንገድ ይሄ ነው የጽድቁ ልብስ ይሄ ነው የዘላለም ሕይወት ስለዚህ ሰዎች የገደሏቸው ሁሉ በጌታ ፊት አሉ። ይጮሃሉ፣ ይነጋገራሉ፣ ሕይወት አላቸው። ነጭ ልብስ ለብሰው ይጠሩታል። እስከ መቼ አትበቀልም ይላሉ። አንድ ቀን ፊቱን ሲያዞር ሲበቀል መግቢያ የለም፣ በመብረቅ በእሳት በብልጭልጫ በቁጣ ሲመጣ የሚመልሰው የለም። እናንተ ወንበዴዎች፣ እናንተ ነፍሰ ገዳዮች፣ እናንተ ቤተክርስቲያን የምታቃጥሉ፣ እናንተ ሰው የምታርዱ፣ እናንተ መነኮሳትንና አዎ አዎ ምዕመናንን ካህናትን ለማጥፋት የተነሳችሁ እግዚአብሔር ይፈርድባችኋል። ትጠፋላችሁ። አረ ወደ ነፍሳችሁ ተመለሱ። አረ ወደ ራሳችሁ ተመለሱ። አረ የገሃነም ልጆች አትሁኑ፣ ተመለሱ ወገኖች። በተረፈ በየገዳማቱ በየገጠር ቤተ ክርስቲያኑ ያላችሁ ደማችሁ የፈሰሰ ቅዱሳን ሰማዕታት ደማችሁ በእግዚአብሔር ፊት ወጥቷል። ስለዚህም ያዘናችሁ ተጽናኑ፣ ያልበረታችሁ በርቱ። ሁሉም ያልፋል፣ ሁሉም ያልፋል። የሚያርድ ይታረዳል፣ የሚያስር ይታሰራል፣ የሚያጠፋ ይጠፋል። በሰፈረው ቁና ይሰፈርለታል። በርቱ፣ ጽኑ፣ ገዳማውያን በጾምና በጸሎት በርቱ። አምላካችን እግዚአብሔር እርስ በርሳችን ከመተራረድና ከመጠፋፋት እባክ አድነ አስበ። ለዛሬው መልእክቴ ይሄ ነው። አመሰግናለሁ። ደህና አሉ!